ጽኑ ናትናኤል ወንድሟ መሆኗን ተረዳች። ብለን ሮማን እናቷንና ናትናኤልን እየተከታተለቻቸው ነበር። ስትከታተልም ሲያወሩ እንግዲህ አዳምጣቸው ናትናኤል የግድምሽ ምሽሊ መሆኑንና እናቷ ሮማን ደግሞ በእነ ጽናት ታይ ሴራ እያሰራች መሆኗን ደረሰችባት። እሱም ምንድን ነው፣ ናትናኤል እንግዲህ ግድምሽ አባቱን ለእናቱ ማሳከሚያ ብር ነበር ያለው ግርምሽም ድርጅቱን አስይዞ ከባንክ ብር ተበድሮ ለእናቱ ማሳከሚያ ሰጥቶት ነበር። እንግዲህ ያንን ነገር ደግሞ ለጽናት አልነገራትም። ግርምሽ ጽናትና ብሌን ይህ ልጅ ማን ነው? ናትናኤል ማን ነው? አባትሽስ ግርምሽ ምንድን ነው እንደዚህ የተጨነቀው? ብሩስ ወዴን ነው የሚሰጠው? ብር ሳንጣ ብሎ የሚያጨናንቀው ማን ነው? እያሉ በጣም ግራ አጋብቷቸው ነበር። ለዛት እንግዲህ መልስ ብሌን ስታዳመጣቸው እናቷ በፀናት ላይ ሴራ እያሴረች ና ድርጅቱን በስምህ አድርግ ና የፈለከው ኑሮ ትኖራለህ እያለ ስታስገድደው ሰማች። እንዲሁም ናትናኤል ወንድምሽ ላይ መሆኑን ሰማች። ብሌን ማለት ነው እንግዲህ። ናትናኤልም ሮማን እኔ አንቺ ጋ የተገናኘሁት ችግር ወይ ነው፣ እሱም እናቴን ለማሳከም ስል ነው እንጂ ድርጅቱን አምጥቼ አንቺ ሀብታም ለማድረግ አይደለም። ጨርሻለሁ ብር ነው የምፈልገው፣ ብር ሰጥቶኛለ። የእሱን አባትነት ደግሞ እኔ አልፈልግም ከአሁን በኋላ አንቺ ጋር ጨርሻለሁ፣ እንድታገኘኝ አትሰል ብሎ ተሰናበታት። እንደዚህም መሆን አለቅም፣ አንተ ብትቶ ይህን ድርጅት እኔ አልተውም ብላ ሮማንም ዛተችበት። በስተ መጨረሻ ብሌን ናትናኤል እንቀጠራችሁ ታገኝ አንተ ማነክ? እስኪ ስላንተ ነገር የማናት ሰጥተው አንቺ ማንሽ ጠያቂ ሲላት አውቀሃለሁኝ፣ ነገር ግን አንድ ነገር ልንገርህ ጽኑ ስትጎዳና ግን ምሽ ጎዱ አኔ አልፈልግም። እኔ የእናትህ ተባባሪ እንዳልመስልክ ከዚህ ሀገር ጓዝህን ጠቅለህ ቀስ ለሁታ አለበለዚያ አሳይሃለሁ አለችው። አንቺ ማንሽ እናነቆይ ያዛ ሲላት እሷም ደግሞ ተናቴ ባስኩኝ በግርምሽና በጽናት አይመጣብኝም። ተናቴ ባስኩኝ ሰይጣን ነኝ እንግዳስ ነገርኩ፣ አለበለዚያ አሳያለሁ ብላ እሷ ዝታበት ናትናኤል ይሄድ። ናትናኤልም ወደ ሀገሩ መሄዱን ያሰበውን ተው እልህ ገባ። አባቱን ገንዘብ ብቻ እንደሚፈልግ ነበር የነገረው። አባቱን ቀጥሮ እሱም እናንተ አባት አዋጅ መሆን አለበት አሉ። ግርምሽ ደሞ አዚ እንደሆነ አይፈልግም፣ ጽናትም ልሰማ አይፈልግም። እንዴት የምትፈልገውን ገንዘብ ሰጥችል እንዲ ወደ ሀገር ኬዲ ባክር ብሎ ሲለምነው አልሄድም፣ እህቴም ታስታውቀኛለህ፣ አባትነትም እቀበላለሁ ይታወጃ ሲለው ግርምሽ ራሱን ስቶ ተነሳ። እንግዲህ የብሌን እናት ሀሳቧና ሴራዋ አልሆነላትም፣ ምክንያቱም ናትናኤል ገንዘብ ሲያገኝ ድርጅቱ የኔ አይደለም፣ ስለዚህ እኔ ገንዘብ ፈልገው ብሎ መስራቱን ሊያቆምባኝ ነው። አሁንም እሱ ቢያቆመው እኔ አልተውም ይህን ድርጅት እያለች ጥፎ ክር ይዛለች። ጽናትም ናትናኤልን ቀጥራ አንተ ማነህ? እናትስ እንዴት ናት? ተሻለው እያለች ታሽሏታል። ግን ብር አልተገኘም፣ አልታከመችም ሲላት፣ ብሩን አላገኘህም እንዴ አለችው። ከየት አገኛለሁ እንዴ እንደ አባት የምታስገድደው ያለ መስሎኝ፣ አባቴ ያልሰጠህም እንዴ ስትለው፣ ምንድን ብሎ የሚሰጠኝ አልሰጠኝም። ማለት እውነቱን ነገረኝ። እባክህ፣ ድርጅቱን ያስያዘው ነው የተበደረው ለአንተ ብር ነው አይደል? እስኪ ንገረኝ ስትለው። እባክሽ እኔም በወንጀል አጠርጥልኝ ከአሁን በኋላ እንድታገኝ አልፈልግም ብሎ ጥዋት ሄደ። ጽናት በጣም ተደናገጠች። እንዲሁም ደግሞ ብሌን እናቷ ሮማን ደግሞ ከግርምሽ ቢሮ ሄዳ ግርምሽን ልጆቹን አስታወቃቸው ነገ እና ልጅና ማኑ እህትና ወንድ መሆናቸውን ሳያውቁ ሌላ ፍቅርና ሌላ ነገር ንዙዙ ቢገናኙ አንተ ነው የምትሳሳተው። ስለዚህ እህትና ወንድ መሆናቸውን አስታውቅ እኔ ልጥቀም እያለች አስገደደችው። ግርምሽ ደግሞ ይህን ነገር አላደርግም ፀናት ትጎዳብኛለች፣ አልነግርም ብሎ እያለ ነገር ግን ሮማን ለሴሯ እንዲያመቻት አስተዋወቅ እያለች አስገደደችው። እንዲሁም ብሌንም መታ ስለሰመቸን ነገር ንገረኝ እስኪ፣ ምን ሆነህ ነው ባንኩን ንስ የተበደርከው ከባንክ ብር ለምንድን ነው ስትለው፣ አልነግርም ማለት እሷ ነገረችው። ምክንያት ልጅህ ነው ሳምቻል ሁሉ ነገር። ስለዚህ ለጽናት ነገራት። ይህንታል ነገርካ፣ ደግሞ እኔ እነግራታለሁ ብላ አስፈራራችሁ። እዛ በኋላ እሱ ይሄን ነገር መቀበል እንዴት አወቅሽ ብሎ በጣም ተጨነቀ ግርምሽ። እንዴት እንደዚህ ስስ ሰምቻለሁ፣ ናትናኤል እና እናቴ ሲወሩ ስለዚህ ከሆነ ያለበት ሳይቀርቡ ንግድም አንተ ነግዳት ይሻላል ከሌላ ከስም ከምሰማ፣ ፀናት ብላ ትሰራራቸው እዚሁ። መሀል ናትናኤል መጣ። ናትናኤል ሲመጣ ለምንድን መጣ ብሎ ግርምሽ ጮኸበት። እን የአባቴ ቢሮ አይደል? እን ለምንድን ነው ብሎ እንዲሁም ደግሞ መሆናችሁ ተደናገጣችሁ። ችግር አለ እንዴ? እንዳንተ ያለ ችግረኝ ችግር ፈጣሪ እያለ እንዴት ችግር የለም ትላላችሁ? ብሌ እንግዲህ የጽናት መስማት እና ለመስማት መሰለኝ ያሳሰባችሁ ምን ነው እኔ ልንገራት እንደ ሲል ተጨነቁ። እንግዲህ ጽናትን እንቀጥራ አንተ ማነህ? ድርጅት የድርጅት ብር ሰጥቶሃል አባቴ እያለች ስላስጨነቀች ነው፣ በቃ ንገራት አለው። ሲል ጽናትን ይርበሽና ብሌ እንደነገጡ ከዚያ በኋላ እሱም ሄደ አይ እንግዲህ እኔ እነግዳታለሁ አትጨነቅ ብሎ ግርሚሻን ግዜ ራቱንሳታል ብለን ምን አደረገች እሱ ሳይቀርም አንተ ቀደም ግርማ አንተ ንገራት እኔ እሷን እንከባከባታለን ምንም አታመጣም ብላ ነገረችው ጽናት ደግሞ ወደ ሮማን ቤት ሄዳ ወደ ነብለን ቤት የናትናኤል እናት ማናት ከአባት ጋ ያላቸው ግንኙነት ምንድን ነው እስኪ ንገሪ ማየ እያለች ሰትናት ምንም እሷ የኔ ጓደኛ ናት እንጂ የሁላችም የልጅነት ጓደኛ ናት እንጂ፣ ምንም አይደለችም። ምን ነው ስትላት፣ አይ ከአባቴ ጋር ከልጅነት ጓደኛ ፍቅር ምናምን ሌላ ግንኙነት የላቸውም ስትል፣ ሮማን ደነገጠች። እንዴ ደግሞ ይሄን ቴላሰብሹ ረን አላቅም፣ አላቅም ብላ አዘጋጋቻት። እሺ ብላ ስወጣ በኋላ ጋር መታ ከብሌን ጋር ሳይወጫወቱ፣ ብሌን ይሄ ሚስጥር ግን ለፀናት አልነገረቻትም እስካሁን። በአቢም ደግሞ ደሞ እናት እንዳገተው ነው ሲደውልላት ውብላት እናገና ሱ ሲተካከሉ እመጣለሁ ይላታል። ጽናት በጣም ውጥር ያለ ሀሳብ ውስጥ ናት፣ ምክንያቱም ምንም ነገር አታቅም። ብሌን ግን በራሷ መንገድ ያውቃለች። ብሌን እንግዲህ ብሌን ቤት እንደሆነች ማታ ጽናት እናቷ ትምህርት እንድትገባ እና ትምህርት እንድትከታተል ነግራት ነበር ያው ብሌን አንድ ላይ እንዲሆኑ አትፈልግም። ምሮማ ጽናትም እንግዲህ እናቷን ቃል ገብታለን ነበር ትምህርቷን እንድታስጀምር መታ ለብሌን ብቻ ሲሲደብረኝ መጣ ሁና ነው ስትላት፣ አይ አልመጣችም በቃ እሱም አልመጣባቴ በመጨለማ የጠብቻቸው የተዋሱ ሳሳቁ። ከዚያም ሸኝ ሸኝ አወጣቻትና እናቷ ገባች። እናቷ ሲገባ እናቷ እና ብሌን እየተጣሉ ነበር። መቼ ነው ከጽናት ስር የምትነሹ? ለጽናት ጋር ዲሆነች እስከ መቼ ነው ለራስሽ ወቂ እስ እየተባበሩ ሲጨቃጨቁ ጽናት ግን አልሄደችም፣ መለስ ስላበረ የሆና ታዳምጣለች። ያን ጊዜ ግን ብሌን ከእናቷ ጋር የምታወራው ስለ እናት ናትናኤል እና ስለ እናቱ ነበር ያንን ነገር ሰምታ ያው ብሌን ናትናኤልን ጠጥራ ከዚህ አገር ወጣ በላስፈራተው እሱ ደግሞ ለሮማን ነግሯት፣ ሮማን ደግሞ እናቷ ብሌንን ናትናኤልን አግኝተሽው ነበር እንደ ስትላት፣ አዎ አገኘቸው ነበር ሰምቻለሁ፣ ሁሉን ነገር እንግዲህ በጽናት ከመጣብኝ አንለቀቅም ብላ ስትፎክር እንደ ሰማሽ ትላት፣ ሰምቻለሁኝ አይሰማም ብላችሁ እንደ ስትል፣ እሱም ደግሞ የት ነው ናትናኤል የጽናት ወንድም እንደሆነ እና ሁሉን ነገር እንደሰማች ድርጅቱ እንግዲህ ለተያያዥ ሰጥቶ ተበድሮ እንደሰጠለ እናቱ እና ወንድሟ እንደሆነ ነገረቻት። እኔ ግን ለጽናት ትነግራታለሁ እሱ ይንገራ ብዬ ነው እንጂ ስትል፣ ሮማን ደነገጠች። እንዴት ታወቅሽ ብላ ደነገጠች። ይህም ሁሉ ሲያወሩ፣ ጽናት ከበራፈ የሆና ድምጿን አጥፍታ ትሰማለች። ይህን ሲሰማ ግን ጽናት እራሷን አንስታ ግድምሽም የተጨነቀው ለዚህ ነው። ምክንያቱም ጽናት አንድ ብቸኛ ልጅ እንደሆነች ነው የምታውቀው። ስለዚህ ናትናኤል ደመሆን ሀሳቡን ቀይሯል፣ የሮማንን ሀሳብ ገድፏል፣ ብሩን ለእናቱ ማሳከሚያ ሰጥቷለሁ። ወንድሙ እዚህ ኮኖሱ፣ ወንድሙ ደውሎ አትመጣም እንዴስ ሲለው አይ አልመጣም፣ እቆያለሁ አለ። ግድምሽም ለምን አትሄድም፣ ገንዘብ ሰጥቻለሁ ሲለው እዚህ ያልጨረስኳቸው ነገራቶች አሉ፣ አልሄድም። አባትና እና ልጅ መሆናችን ደግሞ እንድታወጭ ፈልጋለሁ አለው። የጀመራቸው ነገራቶች እንግዲህ ድርጅቱን በስሙ ማድረግና ንብረት እንደሚገባው ከሮማን ጋር ተመካፎ የሮማን ሴራ ተከትሎ ከሮማን ጋር አሁንም እነጽናት ከአባቷ ጋር ንብረት ለመካፈል አሁንም ሊቀጥል ነው። ግርምሽ ደግሞ በገንዘቦች ያለቀኛ ነበር። ሮማን ግን ሀሳቧ ተሳካ።